ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እዚህ አካባቢ የመጣሁበት ምክንያት እንግዲህ መስቀል ጋር ተያይዞ አዳብና ደሞ አለ። በዚህ አጋጣሚ አዳብና በክስታኔ ዓለም አቀፍ ወጣቶች ማህበር መስራች እዚህ ናቸው ተብያለሁ እና ለእሳቸውም እንኳን አደረሳችሁ መልእክት ላስተላልፍ ነው የመጣሁት በዛው ሰላም ዘፀአት ወንድሜ፣ ለመስቀል በዓል እንኳን አደረሰ። እኔ ከሶዶ ሚዲያ ነው የመጣሁትኝ። አመሰግናለሁ። ሶዶ ሚዲያ ለመላው የኢትዮጵያ ሕዝብ እንደዚሁም ለጉራጌ ተወላጆች እንኳን ለመስቀል በዓል አደረሳችሁ ለማለት ማለት እወዳለሁ። በዓሉ የሰላም የፍቅር እንደዚሁም የመተባበር ጊዜ ቢሆንላችሁ መኛ ነው። እሺ፣ አመሰግናለሁ። ዘዚ በዚህ አጋጣሚ ከመስቀል ጋር በተያያዘ በማህበረሰቡ ዘንድ አከባበሩ እንዴት ነው? መሽኖ የሚጀምረው ምን ይመስላል ያው እንደሚታወቀው፣ በጉራጌ ከመስቀል ጋር ተያይዞ ጉራጌ መስቀል መሰፍ ያከብራል እንደሚታወቀው መስቀል በጉራጌ ለየት ተባለ መልኩ ይከበራል። በብታን ቤተጉራጌ አካባቢ መስቀል ከ12 ቀን ጀምሮ ለማት ያወርቱ ጎማኝ እንደዚሁም ደግሞ በ13 ውልቀነ ሴቶች ጎመን ክትፎ የሚገትፉበት ቀን፣ የሚያዘጋጁበት ቀን። እንደዚሁም ደግሞ በ14 ልጆች ደመራ የልጆች ደመራ ደንጌሳት የሚቃጠልበትና የጎመን ክትፎ የሚበሉበት ቀን። እንደዚሁም ጨርቆስ አባቶች ሰንጋ የሚያርጉበት ቀን፣ ደመራ እንደዚሁ የቤተክርስቲያኑ አዳብና የሚጀመርበትና በቤተክርስቲያን ደመራ ፍርፎ የሚበላበት ቀን ነው። በክስታኔ ቤተ ጉራጌ አካባቢ እንግዲህ መስቀል ከመስቀል ከመስከረም 12 እስከ ጥቅምት አምስት በተለያየ ስርያሜ ና ድርጊቶች የሚቀጥል ይሆናል። አንዱ ከመስቀል ጋር ተያይዞ የሚከበረው አዳብና አዳብና ክብረ በዓል ነው። ወጣት ወንዶችና ሴቶች መተጫጫ እና ጨዋታ ነው። እንግዲህ በሰፊው በክስታኔ ቤተ ጉራጌ አካባቢ ወጣቶች በጣም በጉጉት የሚጠብቁት የሚገናኙበት ትዕይንት ነው፣ ክንውን ነው። እሱ ከመስከረም 16 እስከ ጥቅምት አምስት ድረስ የሚከበር ይሆናል። በዚህ መልኩ ነው ስላሜ ባሉ እያከበረው መስቀል ተያይዞ የሚሄደው ማለት ነው። መቼ ነው ክትፎ የሚበላው? የምግቡ አዘገጃጀት ስኔት ነው። መቼ ነው የሚታረደው የሚለውንም ብታብራረመዘው። ያው ክትፎ የሚበላው መስከረም 16 ነው። እኔ ማቀው በኛ አካባቢ እስከ 16 ነው ሰንጋው ግን የሚታረደው አባቶች የሚያርዱት በ15 ነው ጾም ካልሆነ ማለት ነው ክትፎ ግን የሚበላው ከደመራ መልስ አባቶች ዋናው ክትፎ የሚበላው በ16 ማታ ነው ማለት ነው ከምጅር ወይም ከደመራ በኋላ እሺ ወንድሜ አዳብና የሚጀምረው 16 ነው ብለኛል እስቲ ስለ አዳብና አከባበሩን ደግሞ አጠር ባለመልኩ ቀናቶቹ አዳብና ከመስከረም አስራ ስድስት ጀምሮ እስከ ጥቅምት አምስት በተለያየ ትይት ወጣቶች ያከብሩታል። አዳብና ሲከበር እንግዲህ ሴቶች በልዩ ሁኔታ ተውበው በድሮ ጊዜ አደስ ቅቤ ተቀላቀለ አደስ ተቀብተው ጥሩ መዓዛ የሚሰጥ ነገሮች አድርገው ተውበው ነው የሚወጡት። ወንድ ወጣቶችም እንደዚሁ በተዘግጃቸው ወደ አዳብናው ቆንጆዋን ለማጨት እንግዲህ በዛ ወጣቶች በሚገናኙበት በአዳብና ስፍራ ላይ የተለያዩ ጨዋታ አይነቶች ይደረጋሉ። ከነዚህም ውስጥ ዝላይ የሚባለው ዝላለ በትር፣ ዝላለ፣ የርዝመት ዝላይ፣ አጋት ዝላለ፣ ላፌ የሚባለው እንደዚሁም ደግሞ ነጇራ፣ ጁን ሰባ የተለያዩ ጨዋታዎች እንደዚህ ጉሮሮ ማንጎሮ፣ ዋናው የጉራቤነት ክፈራ በአዳብና ላይ የሚደረጉ አሉ። ሌላው ከዚህ ትዕይንት ውስጥ አንዱ ያው መተጫጨት ነው። ወንዱ ቀልብ የገባቸውን በተለያየ ሎሚ ወርውሮ በተለያየ መልኩ የማጨት ነገር የሚደረጋል። ያ ማጨት ሲባል የመጨረሻ አይደለም፣ ፍላጎትን ማለት ያሳያል። ከዛ ውጭ በቤተሰብ በኩል ነው የሚደረገው ማለት ነው። ወንዶች እንግዲህ ሴቶች ይታጫሉ፣ ወንዶች ግን ሎሚ ወርወር ማስቴካ በመስጠት ስጦታ በመስጠት ሴቷን የመቅረብና ወይም ደግሞ ፍላጎትን የማሳየት ነገር አለ። የማማለል ነገር የማማለል ነገር እንደዚሁም ሴቷ ወንዱ በሚያደርገው ዝን ላይ ምናም በሚያደርገው ስፖርት ላይ እንቅስቃሴ ልትማረክም ትችላለች። ስለዚህ ሎሚ ወርውሮ ሊመርጥ ይችላል። ሲመርጥ ያው ሎሚውን አንስታ ከያዘችው ወደዋለች፣ መርጠዋለች ማለት ነው። አልሆነ ደግሞ ያ አልሆነ ማለት ነው። ያው ይሄ ነገር እንዳለ ሆኖ ግን ወንዱ ያችን ልጅ አይቶ ይቺ ልጅ ትለመንልኝ ወይም ደግሞ በቤተሰብ በኩል በትልቅ ሰው በኩል ለቤተሰቡ እንዲደርስ ያደርጋል። ና በአባት በኩል ነው ይሄ የሚያልቀው እንጂ ምንም አይነት እንትን አይኖረውም፣ ያለ ቤተሰብ። እንግዲህ አዳብናን በተመለከተ ከሌላ ጊዜ ለየት ባለ አዲስ ፌስቲቫል በአዲስ አበባ እየተዘጋጀ ነው፣ እና ስለዛ ዝግጅትስ ምን የምትለን ነገር አለ? ባለፉት አራት ዓመታት እንደሚታወቀው አዳብና በፌስቲቫል ደረጃ ማክበር ጀምረናል። ዘንድሮ በሶዶ ክስታኔ አካባቢ በኬላ ከተማና በተለያዩ ከተሞች አካባቢዎች አዳብና በፌስቲቫል ደረጃ በሰፊው የሚከበር ይሆናል። ከሱ በተጨማሪ ለመጀመሪያ ጊዜ አዳብና በአዲስ አበባ ወዳጅነት ፓርክ ጥቅምት ሁለት በፌስቲቫል ደረጃ በሀገር አቀፍ ደረጃ የሚከበር ይሆናል። ስለዚህ ሁሉም የጉራጌ ተወላጆች ኢትዮጵያን በሙሉ አዳብና በሚከበርባቸው ፌስቲቫሎች በሙሉ በመገኘት መሀላችን አብረን እንድናደምቅ ስልጥ ያቀርባለሁ ነው። አመሰግናለሁ። ከሌላ ጊዜ ለየት ባለ መልኩ የዘንድሮ አዳብና ፌስቲቫል አዲስ አበባ ላይ እንዲሆን እንዲከበር የወሰናችሁበት ምክንያት ምን በማስመልከት ነው? እሱ ነገር ብታብራራልን። እንግዲህ አዳብና ፌስቲቫል በአዲስ አበባ እንዲከበር በሀገር አቀፍ ደረጃ እንዲከበር የተደረገበት ምክንያት ዋናው ባህሉን ለማስተዋወቅ እና መላው ኢትዮጵያን በፌስቲቫል ደረጃ እንዲያከብሩትና አንድ እንደ አንድ የኢትዮጵያ ፌስቲቫል እንዲተዋወቅ፣ እንደዚሁም የቱሪስት ፍሰት እንዲኖር ከዚህ በተጨማሪም ደግሞ ባህሉ በዩኔስኮ እንዲመዘገብ ለማድረግና ትኩረት እንዲያገኝ አዳብና በክስታኔ አለም አቀፍ ወጣቶች ማህበር ላይ ነበረ ማቅ አሁን ደግሞ እዚህ ህንፃ ላይ ነው ያየውክ ሌላ ህንፃ ባለሙያ ነክ አሁ እንግዲህ ብዙ ሰዎች የሚያቁኝ እኔ አዳብና ሳስተዋወቅና በአዳብና ዙሪያ ስንቀሳቀስ ነው ነገር ግን መደበኛ ስራዬ መሀንዲስ መሀንዲስነት ነው ይህን ህንፃ በኮንትራክተርነት እየሰራሁ ነው መሀንዲስ ኮንትራክት እየሰራው ነው። በዛውም አካያችን እያለማን ነው። ሽባን አክሲዮን ማህበር ይባላል። ህንፃ ባለቤት ያንን ህንፃ በኮንትራክተር ተስኪው እየሰራ ነው። ለመላው ክስታኔ የተወላጆች በሙሉ ለትውልድ ቀያቸው ወደ ትውልድ ቀያቸው በመምጣት ልማቶች ላይ የምትሳተፉ ስል ጥሪ አቀርባለሁ። በአሁኑ ሰዓት መሰረተ ልማቶች እየተሟሉ ነው። ስለዚህ ከአዲስ አበባ በጣም ቅርብ ቦታ ስለሆነ የተለያዩ ልማቶችን በማልማት አካባቢው ማልማት ይቻላል እና ስለዚህ ለመላው የክስታኔ ኩራቤ ተወላጆች በሙሉ አካባቢያችን ላይ ኢንቨስት እንድታደርጉት ስል ጥሪ ያቀርባለሁ።